ሙስሊም ወንድ ክርስቲያን ሴት ማግባት ከፈለገ ማን ነው የሚያስርለት? ይሄ ሶስት ነገሮች አሉኝ እዚህ ላይ አንደኛ፣ እንዳትፈልጉ ባትፈልጉ መርጣለሁ። የክርስቲያን ሴት አግብተ እሷ ማርያም አንተ አንዋር ምን ሊበጃችሁ ነው? ማነው ቀድሞ የሚመጣው? እሷ ምንድነው ማርያምን በስማም እያለች አንተ ቢስሚላህ እያሉ እሷ ኢየሱስ እያለች አንተ መሐመድ እያልክ፣ በጣም ነው ውጥረቱ ከባዱ። ከአቅምህ በላይ የሆነ አማራጭ ካላጣህ በስተቀር ሙስሊም ብቻ አይደለም ከሙስሊሞችም መርጠህ ዲን ያላትን ቃኢመት ሌይል ጻኢመት ነሃር ነው ማግባት ያለባችሁ። አንድ ቀን ተኳኩላ ስላየሃት ብቻ የግድ ወደጋ ብቻ መጥተህ መከራ እኮ ነው ያ። ሳሕበት ልከልካል ልበላዊ ፊ ዳል አልዓረብ ዛሩን ሲያይሽ ታምር ያለሽ ውስጥሽ ግን በላእ ነው ነው ስለዚህ አንዱ ይሄ ነው። ሁለተኛ ማግባት ይፈቀዳል ነው እንጂ ይወጅባል አይደለም። ይፈቀዳልም ቢባል ይወደዳል ማለት እንዳልሆነ መታሰብ አለበት። ከዚህ ሁሉ አልፎ የግድ ማግባት ያለበት ሰው ለማግባት የቀረበ ሰው የሚያገባው በሸሪያ ፍርድ ቤት ነው፣ በዳኛ ነው የሚያገባ ወይም እዚህ አካባቢው ጉዳዩን የሙስሊሙን ጉዳይ በሚመራው ነው። አባቷ ቢገኝ ቤተሰቦቿ ቢገኙ የሚል ጥያቄ አለ። የትኛው እንዳን አላውቅም። አይቻለሁ እሱ ምንድን ነው ሊያደርግ የሚችለው አስፈቅዱት። ልጁ አይደለች መዳር አይችልም። እሱ እሱ ቁጭ ብሎ ሰጥቻለሁ ቢል አይሆንም። ግን ቃዲውም ተገኝተው አካባቢ ያለው ኢማም